በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለሊቀ መላአኩ ለቅዱስ ሚካኤል ዓመታዊ በዓል በሰላም አደረሳችው አደረሰን። ዓመታዊው የቅዱስ ሚካኤል በዓል ጁን 21ና 22 2025 ዓ.ም በታላቅ ድምቀት ይከበራል። ቅዳሜ ጁን 21 ከ22 ሰዓት ጀምሮ በልዩ ልዩ መንፈሳዊ መርሃ ግብርና ሥርዓተ ማህሌት። እሁድ ጁን 22 በጸሎተ ኪዳን፣ ሥርዓተ ቅዳሴ እናም ሥርዓተ ንግሥ በደማቅ ሁኔታ ይከበራል። ስለሆነም ሁላችሁም ተገኝታችሁ የበረከቱ ተካፋይ እንድትሆኑ በአክብሮት ተጋብዛችኋል። ኑ በእግዚአብሔር ደስ ይበለን። አድራሻ ትሮለበሪስቫገን አራት የሉንድ ደብረመዊ ቅዱስ ሚካኤል ቤተክርስቲያን ወስብሃት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር አሜን።